የሆነ ሰው ስምህን ሲጠራ ወይም ራስህን ለሰው ስታስተዋውቅ ላፍታ እንኳን ቆም ብለህ ስምህ ስላለው ኃይል አስበው ታውቃለህ? የስምህ የመጀመሪያዋ ፊደል ስለ አንተ እውነተኛ ማንነት፣ ባህሪ፣ ችሎታ፣ ስለ ጣፈንታ የያዘችው ሚስጢር ስትረዳው የሚያስደንቅ ይሆንብሃል። ስምህ ዝም ብሎ በወላጆች የተሰጠ ሳይሆን ራስህን የምትረዳበት የሚስጢር ቁልፍ የያዘ ነው። እስኪ ላፍታ አይነን ጨፍንና የስምህን የመጀመሪያ ፊደል በአይነ እሊና እየው ያለውን ኢነርጂ ሴንስ አድርገው። አመንክም አላመንክም ይቺ አንድ ፊደል በህይወት ላይ ትልቅ ተጽዕኖ የምታመጣ ናት። ፊደሎች ኢነርጂ ያላቸው የሚለው አስተሳሰብና ትምህርት አዲስ የመጣ አይደለም። የጥንት ስልጣኔዎች ፊደሎች ከሰዎች ውስጣዊ ስብእና ጋር የሚተሳሰር ኢነርጂ፣ ፍሪኮንሲና ቫይብሬሽን እንዳላቸው ያውቁ ነበር። ዘመናዊ የኒውሮ ሊንጉስቲክ ተመራማሪዎች የጥንቱ ስልጣኔ ስለ ስሞች መዝግቦ ያስቀመጠውን ገና በማረጋገጥ ላይ ናቸው። እስኪ አስተውለህ ከሆነ ከስምህ የመጀመሪያዋ ፊደል ጋር ተመሳሳይ ስም ያለው ሰው ስም ጋር ስትገናኝ የሆነ ውስጣዊ ግንኙነት ተሰምቶህ አያቅም። ይሄ በአጋጣሚ የሆነ ሳይሆን ፊደሎች የኢነርጂ መስተጋብር የሚያመጣው ተጽዕኖ ስላላቸው ነው። ከአንተ ጋር ተመሳሳይ የስም መነሻ ፊደል ያላቸው ሰዎች ብዙ ጊዜ ተመሳሳይ ባህሪ ይኖራቸዋል። ለነሱ ጋር ስትገናኝ ልክ ሰው የበዛበት ክፍል ውስጥ ዘመድህን እንዳገኘ ነው የሚሰማህ። የስሜ የመጀመሪያ ፊደል ፊደል ብቻ ሳትሆን እጣፈንታህን፣ አላማህን፣ ድክመትህን ጥንካሬን የምትገልጽ ከባህሪ ከጣፈንታ ጋር ተያያዥነት ያላት መፍቻ ኮር ናት። ቀጥዬ እያንዳንዱ ፊደል ያለውን አስገራሚ ትርጉም አቀርባለሁ። እዚህ ላይ ዋናው ነገር ፊደሉ ሳይሆን የፊደሉ ድምፅ ነው። ለምሳሌ ስምህ አበበ ቢሆን የፊደሉ ድምፅ አ የሚል ይሆናል። ስለዚህ በእንግሊዝኛው ኤ የሚወክለው ይሆናል። ስለሆነም የስማችሁን የእንግሊዝኛውን የመጀመሪያውን ፊደል መሆኑን እገልጻለሁ። ስማችሁ በኤ አልፋቤት የሚጀምር ሰዎች በተፈጥሯቸው መሪ የሆኑ ተነሳሽነት፣ አሸናፊነት፣ የምንም ነገር መጀመሪያ መሆን የሚፈልጉ ወደ ከፍተኛ ግብ ለመድረስ የሚጥሩ ብዙ ጊዜ የመሪነት ቦታ ላይ የሚገኙ ናቸው። ነገሮችን ደፍሮ የመጀመር ችሎታ አላቸው። የጥንካሬ ምሳሌ ናቸው። የጀመሩትን ካልጨረሱ ደስታቸውን ያጣሉ። ኤዎች መጀመር ብቻ ሳይሆን መጨረስም ያውቁበታል። ሁሉን ነገር ይቻላል ይላሉ። ይሄ የመሪነት ችሎታቸው በሌሎች ዘንድ እንደ ጉረኛና አምባገነን ሊታይባቸው ይችላል። የእነዚህ ሰዎች ደካማ ጎን ስሜታቸው ስስ ነው። ሰዎች ለሚያቀርቡባቸው አስተያየት ራሳቸውን ከፍ አድርገው ስለሚያዩ ውስጣቸው ይነካል። በቀላሉ ስሜታቸውም ይነካል። ለመወሰን ብዙ ይቸገራሉ። አላማቸውን ለማስፈጸም ከራሳቸው ጋር ብቻ ስለሚሆኑ ሌሎችን ያስቀይማሉ። ኤዎች ያላቸውን ኢነርጂ በዓላማቸውና አስፈላጊ በሆነ ነገር ላይ ብቻ ማተኮር አለባቸው። ስማችሁ በቢ አልፋቤት የሚጀምር ሰዎች ጥሩ መልበስ፣ መዘነጥ፣ የቅንጦት ኑሮ መኖር የሚፈልጉ ባህሪያቸውና ስሜታቸው የሚቀያየር በትንሽ ነገር የሚደሰቱ ከሌሎች እንክብካቤ፣ ትኩረትን፣ ክብርን የሚሹ ናቸው። ሁሉን እኩል የሚያዩ ባላንስ አድርገው የሚሄዱ ሰዎችን እኩል የሚዳኙ ጸብና ቀውስ ያለበት ቦታ አስታማሚና አስታራቂ ሲሆኑ ይታያሉ። ጩኸትና ጭቅጭቅ አይወዱም። የሚታመኑና ቃላቸውን የሚጠብቁ ሰዎች ናቸው። ትዕግስተኞች፣ አዳማጮች፣ አንድ ነገር ለምሳሌ ትዳር፣ ጓደኝነት፣ ስራ፣ ትምህርት ከጀመሩ እንዲቋረጥ የማይፈልጉ ታማኝ ናቸው። በዚህም አዲስ ነገር ለመቀበል ይፈራሉ። ከሰዎች የጠበቁት ነገር እንደጠበቁት ካልሆነ ራሳቸውን በአንድ ክልል አጥረው ከሰው ተገልለው ይቀመጣሉ። ሪስክን ይሸሻሉ። ጥኑ ነገር ለራሳቸው ከመፈለግ የመጣ ስግብግብነት አለባቸው። ስማችሁ በዲ አልፋቤት የሚጀምር ሰዎች ተግባርና የውሳኔ ሰዎች ናቸው። ጠንክሮ በመስራት ህልማቸውን እውን ማድረግ ይችላሉ። ዲዎች የስራ ሰዎች ናቸው። ፉክክር የቤተሰብ ሰው ቤተሰብ አፍቃሪ ናቸው። አንድን ነገር ሲያጋጥማቸው ወደ ቤተሰባቸው ይሮጣሉ። የተግባር ሰዎች መሆናቸው ከፍተኛ ጥንካሬያቸው ነው። ውስብስብ የሆኑ ችግሮችን መፍታት ችሎታ አላቸው። የዕድሜያቸው መጀመሪያ አካባቢ ብዙ ችግር ያያሉ፣ ከዚያ ግን ስኬት ላይ ይደርሳሉ። የእነዚህ ሰዎች ድክመታቸው የነገሮችን ውጤት ወዲያው ማየት ስለሚፈልጉ ስራ ስራ ሲሉ ሌላውን ህይወታቸውን ስለሚረሱ ሰው ያስቀይማሉ። አዲስ ነገር መልመድ አለመቻል፣ ትዕግሥት ማጣት፣ ድርቅና ግትር መሆናቸው፣ የበላይነት ስሜት ስላላቸው ሰዎችን ማዘዝና ማስገደድ ስለሚያበዙ ከሰዎች አያስማማቸውም። ስማቹ በኢ አልፋቤት የሚጀምር ሰዎች በሰዎች ጫማ ሆነው መረዳት ይችላሉ። የሰዎችን አመለካከትና ችግር የመረዳት ከፍተኛ ችሎታ አላቸው። ብዙ ሰዎች ጋር የሚደርሱ ጓደኛ የሚሆኑ አዲስ ነገር መማርና መሞከር የሚወዱ ከሰዎች ተግባቢና ተደራዳሪ እጃቸው ረጅም የሚባሉ የዲፕሎማሲ ሰዎች ናቸው። ያለ ሰው አይሆነላቸውም የሚባሉ እረፍተቢስ ቢሆኑም ራሳቸውን ለማየት ለመረጋጋት ብቻቸው መሆን የሚፈልጉበት ጊዜ አለ። የብቻቸውን ጊዜ የማይኖራቸው ከሆነ ሳይኮሎጂካል ድካም ይመጣባቸዋል። የእነዚህ ሰዎች ጥንካሬ በየትኛውም ሁኔታና ደረጃዎች ውስጥ ተስማምቶ መስራት የሚችሉ ሁለገብ መሆናቸው ነው። የእነዚህ ሰዎች ድክመታቸው ትኩረት ማጣት ነው። ምንም ስራ ላይ ሁኔታ ላይ ማተኮር እንዳለባቸው ይቸገራሉ። ያላቸውን ከማመስገን ይልቅ ሌላ ነገር ላይ ትኩረት ያደርጋሉ። ስማችሁ በኤፍ አልባቤት የሚጀምር ሰዎች እምነት የሚጣልባቸው ታማኝ ሰዎች ናቸው። ለእርዳታ እጃቸው ክፍት የሆነ በተለይ ቤተሰቦቻቸውን የሚያገለግሉና የሚደርሱ ናቸው። ቃላቸውን አክባሪ ናቸው። ትክክለኛ ፍርድ የሚሰጡ ሰዎችን እኩል የሚያዩ የእነዚህ ሰዎች የተለየ ባህሪ ፍልስፍናዊ ባህሪ ስላላቸው ነው። ስለ ሕይወት በጥልቀት የሚጠይቅ የሕይወትን ትርጉም የሚፈልግ ስብና አላቸው። ሌሎች ሰዎች የማያስተውሏቸውን ነገሮች የሚያዩ ናቸው። የእነዚህ ሰዎች ጥንካሬ ሌሎችን የመጠበቅ የመከላከል ባህሪያቸው ነው። ለሌሎች እንዲመቻቸው መልካም ሁኔታን ይፈጥራሉ። በራሳቸው ለመቆም ስለሚፈልጉ ሁሌም ሌሎችን እርዳታ አይቀበሉም። ከሌሎች እርዳታ መቀበል ቢማሩ ህይወታቸውን ሊለውጥ የሚችል ነገር ሊያጋጥማቸው ይችላል። የእነዚህ ሰዎች ደካማ ጎን ሌሎች ሰዎች መልካምነታቸውና ንጽህነታቸውን፣ ትክክለኛነታቸው እንዲያረጋግጡላቸው ስለሚጠብቁ በግንኙነት ውስጥ ይጎዳሉ። በዚህም አፍራሽ አስተሳሰብ ያጠቃቸዋል። ስማችሁ በጂ አልፋቤት የሚጀምሩ ሰዎች ደግ የሚባሉ ሰዎች ናቸው። ሀብት የሚያገኙና በአግባቡ የሚጠቀሙበት ለሚገባቸው የሚሰጡ ናቸው። ጊዜያቸውን፣ እውቀታቸውን፣ ገንዘባቸው ለሌሎች ያካፍላሉ። ግልጽ ናቸው። ብዙም የማይናገሩ ወደ ውስጣቸው የሚያዩ ናቸው። ፈጣሪያቸውን አመስጋኝ ናቸው። ሕዝብ በበዛበት ቦታ የማይወዱ ብቻቸውን መሆን የሚያስደስታቸው መልካም እድልና የሚፈልጉትን ሰው ወደ ራሳቸው የሚስብ ማግኔቲክ ተፈጥሮ አላቸው በቁሳይም በመንፈሳዊም አዲስ ሀሳብና መንገድ ማሰስ ይፈልጋሉ። የእነዚህ ሰዎች ጥንካሬ ሌሎች ሰዎች የማያዋቸውን አይቻልም የሚሏቸውን እድሎች በመጀመር በመሞከር ይታወቃሉ። ፈተና የሚሆንባቸው ነገር በጣም ያስባሉ። ነገሮችን አብዝተውና ደጋግሞ ስለሚያሰላስሉ፣ ፍጹምነት ስለሚፈልጉ በዚህም ቶሎ እንዳይወስኑና ወደ ተግባር እንዳይገቡ ይጎትታቸዋል። ይህ የሆኑ ሰዎች ችግራቸው የማይጨበጥ ነገር ይፈጸምልኛል ብለው አጉል መጠበቃቸው ነው። የሚያማክሩ ጓደኛ ስለማይኖራቸው የአእምሮ መድረበሽ ያጠቃቸዋል። ሰዎችን ማጥላላትና መውቀስ ይወዳሉ። አእምሯቸውና ውስጣዊ ስሜታቸው በአንድ ላይ ቢጠቀሙ የተሻለ ውጤት ያመጣሉ። ስማችሁ በኤች አልፋቤት የሚጀምር ሰዎች ሁሌም ባላቸው ላይ መጨመር የሚወዱ ህይወታቸውን ለማሻሻል የሚታትሩ እቅዳቸውን ለማሳካት ዘዴ የሚነድፉ ወስነው ተዘጋጅቶ የሚጓዙ ናቸው በውጥረት ውስጥ የሚሰሩ ከሰዎች ተስማምቶ የሚኖሩ ቤተሰባቸውን የሚወዱ ለአካላዊ እንቅስቃሴ ለጤና ትኩረት የሚሰጡ ተቃራኒና አብሮ የማይሄዱ ሀሳቦችን፣ ሁኔታዎችን ማቻቻልና ማስማማት የሚችሉ ናቸው። የእነዚህ ሰዎች የሚገርመው ባህሪ ፉክክርና ውድድር መውዳዳቸው ነው። ከላይ ሲታዩ ሰላማዊ የሚመስሉ፣ ነገር ግን ውስጣቸው ሌሎችን በልጠው ለመገኘት የሚፈልግ መንፈስ አላቸው። ራሳቸውን ከሌሎች ጋር አወዳድረው ደረጃቸው ማወቅ ይፈልጋሉ። ጠንካራ ጎናቸው በድፍረትና በቀጥታ በግልጽ ስለሚናገሩ በሰዎች ዘንድ ታማኝነትን ያገኛሉ። የእነዚህ ሰዎች ችግራቸው ድርቅ ስለሚሉና ፍሌክስብል አለመሆናቸው ነው። እንዲሁም ራሳቸውን ለሌሎች ክፍት አድርገው አለማቅረብ ነው። ሚስጢራዊ ናቸው። ብዙ ይጨነቃሉ። በዚህም የቅርብ ሰዎቻቸውን ሊያስቀይሙ ይችላሉ። ስማችሁ በአይ አልፋቤት የሚጀምር ሰዎች ውስጣቸው ይነግራቸዋል የሚባሉ ሰዎች ናቸው። ማንም ሳይነግራቸው እንዴት አወቁ የሚያስብል ውስጣዊ የማወቅ ኃይል አላቸው። ሌሎች ማየት የማይችሉትን ነገር እነሱ ይታያቸዋል። ግልፀኝነትን በትኩረት የሚገዙ ፣ እውነትን የሚፈልጉ ከሚታየው በላይ አልፎ ማየት የሚችሉ ህይወትን ቀለል አድርገው የማዩ ጥበበኛ፣ ነጻ፣ አዲስ ሀሳብ አመንጪ፣ ስርዓት አክባሪ፣ ከፍተኛ የትኩረት ኃይል ያላቸው ናቸው። የአገልግሎትና የፈጠራ ስራ ውስጥ የሚሰማሩ ናቸው። የእነዚህ ሰዎች ችግር ነገሮችን ቶሎ መፈጸም አለመቻልና ፍጹም መሆን የሚፈልጉ እራሳቸውን የሚወቅሱ መሆናቸው። ስማቹ በጄ አልፋቤት የሚጀምር ሰዎች ደስተኞች፣ ከወደቁበት የሚነሱ፣ ሌሎች ሰዎች ወደ ራሳቸው የሚስብ መልካም ሀሳብ ያላቸው፣ ከችግሮች ውስጥ መልካም ነገሮችን የሚያዩ ነገሮችን የመተንተን የሰላ አእምሮና በጥልቀት የማየት ከፍተኛ ችሎታ አላቸው። ይህ ችሎታቸው ከፍተኛ ችግር ፈጪ ያደርጋቸዋል። የነገሮችን አካሄድ በመረዳት ትክክለኛና ወቅታዊ ፈጣን ምላሽ መስጣት ይችላሉ። ሁሌም ወደ ከፍታ መሄድ ከፍ ያለ ደረጃ መድረስ ይሻሉ። እችላለው፣ እደርሳለሁ፣ ቀላል ነው ይላሉ። ቀልደኛ ናቸው። የእነዚህ ሰዎች ችግር ትግስት ማጣት ነው። ሁሉንም አማራጭ ሳያዩ ቸኩለው የሚወስኑት ነገር ብዙ ጊዜ ችግር ያመጣባቸዋል። የጀመሩትን አለመጨረስ አለባቸው። የቅንጦት ህይወት ስለሚወዱ መንፈሳዊ ህይወታቸውን ይዘነጋሉ። አንዳንዴ አለመታመንና ቅናት አለባቸው። ስማችሁ በሲና ኬ አልፋቤት የሚጀምር ሰዎች ሲና ኬ የአልፋቤቶች ድምጹ አንድ አይነት ስለሆነ አንድ አይነት ትርጉም ይኖራቸዋል። ከፍተኛ የፈጠራ ችሎታ ያላቸው ሰዎች ናቸው። አዲስ ሀሳብ፣ አዲስ ነገር ለመጀመር ቅርብ፣ ህይወትን በጉጉትና በፈጠራ አይን የሚያዩ ናቸው። እነዚህ ሰዎች በጣም ስሜታዊ ናቸው። ምክንያታዊ መስለው ቢታዩም ብዙ ጊዜ ውሳኔዎችን በምክንያት አይነት ሳይሆን ውስጣቸው የነገራቸው በማዳመጥ ይወስናሉ። ከፍተኛ የፈጠራ ችሎታ ያላቸው ሰዎች ናቸው። አዲስ ሀሳብ፣ አዲስ ነገር ለመጀመር ቅርብ። ስድስተኛ ስሜት የሚባል ስላላቸው የነገሮችን እውነታ ቀድሞ የሚገንዘብ ቅርብ የሆነ ስሜት አላቸው። ከነገሮች ጋር ወዲያው የመላመድ ከፍተኛ ጥንካሬያቸው ነው። ከሁሉም ሁኔታዎች ጋር ተስማምቶ መኖር ይችላሉ። ኢነርጄቲክ የሚባሉ የፈዘዘውን ቦታ ህይወት የሚዘሩበት አነቃቂ ናቸው። ጠንካራ ባህሪያቸው፣ እውቀትን ፈላጊ ናቸው። ሁሌም አዲስ ነገር መማር የሚፈልጉ። ችግራቸው የጀመሩትን ነገር የመፈጸም ችግር ነው። ብዙ የፈጠራና የስራ ሀሳብ ቢያመነጩም ዳር ለማድረስ ወቀሳና አስተያየት ይጠላሉ። አስተያየትና ወቀሳ ከውስጣቸው ይሰማቸዋል። ለብዙ ጊዜ ሲያብሰለስሉት ይቆያሉ። አንድ ነገር ላይ ቀጣይነት የላቸው። ቶሎ ይሰለቻሉ። አንድ ሀሳብ ጀምረው ሳይጨርሱ ወደ ሌላ ይሄዳሉ። ይቸገራሉ። ትኩረት አድርጎ መስራት ግድ ይላቸዋል። ስማቸው በኤል አልፋቤት የሚጀምር ሰዎች ደስተኛ፣ መሳቅና መጫወት የሚወዱ ህይወትን ቀለል አድርገው መኖር የሚፈልጉ መልካምነትና ሰላምን፣ ትዕግስትን ያስቀድማሉ። ሌሎችን መርዳት ይወዳሉ። ታማኝ አፍቃሪ ናቸው። ሲወለዱ የመሪነት ተሰጦ አላቸው ፍርሃት የለሽ ናቸው። ለሌሎች ምሳሌ የሚሆን የመሪነት ጥበብ አላቸው። በማስገደድ ሳይሆን በምሳሌ በመሆን ነው። ፍጹምነትና ውበትን ያደንቃሉ። ለሌሎች መልካም መሪነትን፣ ልዕቀትን በማሳየት ያበረታታሉ። ማህበራዊ ህይወታቸው የጠበቀ ቢሆንም አንዳንዴ ብቻቸው ማሳለፍን ይመርጣሉ። በጣም ታማኝ፣ ለሰው ማች የሚባሉ ሰዎች ናቸው። ድክመታቸው የመወሰን ችግር አለባቸው። ከጀርባቸው ምን እየተካሄደ እንደሆነ አያውቁም። በሌላ ሰው ጫማ ሆነው ነገሮችን ማየት አይችሉም። ሰዎችን ማሽሟጠጥ ይወዳሉ። ነገርን አይተውም ውስጣቸው በማስቀረት ያብሰለስላሉ። ሌሎች ሰዎችን መረዳትና መልካም ሀሳብ ላይ ብቻ ማተኮርን መልመድ አለባቸው። ስማችሁ በኤም አልፋቤት የሚጀምር ሰዎች ከብዙ የህይወት ውጣ ውረድ በኋላ ያሰቡት ላይ የሚደርሱ ናቸው። ኤሞች እንደዚህ ናቸው የሚባል አይነት ሳይሆኑ ብዙ መገለጫ ያላቸው ናቸው። ብዙ የሚታወቁበት ባህሪያቸው የለመዱትን ነገር ደጋግሞ ማድረግ ይወዳሉ። አዲስ አካባቢን ቶሎ የሚለምዱ ነገሮችን ለማድረግ ከፍ ያለ ኢነርጂ አላቸው። ቤተሰባቸውን የሚወዱ ለጓደኝነት ዋጋ የሚሰጡ ችግር ውስጥ ከመቆየት ቶሎ ወደ መፍትሄ መሄድ የሚፈልጉ የተግባር ሰዎች ናቸው። አንድ ቦታ አተኩሮ ያላቸውን ሀይል ካልተጠቀሙበት ምንም ቢጥሩ ይባክናሉ። ትልቁ ተነካሪያቸው የማስታወስ ችሎታቸው ነው። የልጅነታቸውን ስሜታቸውን የነካውን ያሳለፉትን በደንብ ያስታውሳሉ። ሌሎች የማያስተውሉትን ነገር እነሱ ማስተዋልና ማስታወስ ስጦታቸው ነው። ኤሞች በራሳቸው ሀሳብና ምናብ ውስጥ በመመሰጥ አሁን ካለው እውነታ ይወጣሉ። በዚህም ብዙ እድል ያመልጣቸዋል። አሁን ላይ ለመገኘት ጥረት ቢያደርጉ ብዙ ጥቅም ያገኛሉ። ሌላው ችግራቸው ሰዎች መቆጣጠርና አለማመን ነው። በዛሬ ለዛሬ እዚህ ላይ ያበቃለሁ። በሚቀጥለው መርሃ ግብር ከኤን እስከ ዜድ ያሉትን ይዤ ያቀርባለሁ። እስኪ የራሳችሁ ይሁን የምታውቁት ታዋቂም ሰው ካለ ተመሳሳይ መሆኑ ኮመንት አድርጉ ሰላሙን